የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። የአማራ ክልል የብልጽግና ርዕሰ መስተዳር አቶ አረጋ ከበደና የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በፋኖ ያለ ተኩስ ተከፍተባቸዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬም ቀጥሏል። አገዛዙ በጎጃም ሰከላ ወረዳ ትምህርት ቤትን በድሮን አውድሟልም ተብሏል። በዝርዝር እንመለከታለን። የብልጽግና መንግስት በውጭ ምንዛሪ አሻጥር የጠረጠራቸውን 112 ሰዎች ሲይዝ ከ500 በላይ አካውንቶችን አግጃለሁ ብሏል። ተጠርጣሪዎቹ የመንግስትን የማክሮ ኢኮኖሚ ማሻያ በመጻረር በተራጀ መንገድ የሚፈጽሙት ህገወጥ የውጭ ምንዛሪ አሻጥሮች ፖለቲካዊ በደል አድርሰውብኛል ያለው ብልጽግና ነው። በዝርዝር እናየዋለን። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤልፋሽር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ አሳሰቡም። አለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለበትም ሲሉ አስጠንቅቀዋል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ለምርጫ ቅስቀሳ ከጋዳፊ ገንዘብ የተቀበሉት የቀድሞ የፈረንሳይ ፕሬዝዳንት ከሶስት ሳምንት ስር በኋላ ተለቀዋል። የአምስት ዓመት ስር ተፈርዶባቸው የነበረው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከሶስት ሳምንት ስር በኋላ መለቀቃቸው አነጋጋሪ ሆኗል። አብራችሁ ውስጥ ቆዩ። እነዚህና ይሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የአማራ ክልል የብልጽግና ርዕሰ መስተዳድር አቶ አረጋ ከበደና የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በፋኖ ኃይሎች ተኩስ ተከፈተባቸው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ የቀጠለ ሲሆን አገዛዙ በጎጃም ሰቀላ ወረዳ ትምህርት ቤትን በድሮን አውድሟል። በሰሜን ወሎ ዞን ከወልዲያ ከተማ ቅርብ ርቀት በምትገኘው አማ የሚጫ አካባቢ የፋኖ ኃይሎች በአገዛዙ ጦር ላይ ጥቃት ማድረሳቸውን የኢትዮንስ የመረጃ ምንጮችም ተናግረዋል። የአገዛዙ ጦር ህዳር 1 2018 ዓ ም ከመርጦ ከተማ ወደ ወልዲያ ከተማ ሲንቀሳቀስ ነው አማ የሚጫ የተባለ አካባቢ በፋኖ ኃይሎች የደፈጣ ጥቃት የተከፈተበት ተብሏል። የደፈጣ ውጊያው መከፈቱን ያረጋገጠው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜኒሊክ እዝ በበኩሉም በሁለት ወራል ወታደራዊ ተሽከርካሪዎች ሲንቀሳቀሱ የነበረው የአገዛዝ ጦር አባላት ሙሉ ለሙሉ ተደምስሰዋል ሲል አስታውቋል። በተመሳይ በትላንትናው ዕለት የፋኖ ኃይሎች በጎጃም ቲሊ ከተማ ዙሪያ በከፈቱ ውጊያ የሻምበላ አዛዥን ጨምሮ አምስት የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታውቋል። በከተማዋ አቅራቢያ የተከፈተውን ተኩስና በአገዛዝ ወታደሮች ላይ የደረሰውን ጉዳት ተከትሎም የአድማ ብተናና የሚኒሻ አባላት አንድ ነዋሪን ገድለዋል፣ አራት ነዋሪዎችን ደግሞ አቁስለዋል ሲሉ የመረጃ ምንጮቻችን ጨምሮ ተናግረዋል። በዚሁ ጎጃም ቀጠና ሰከላ ወረዳ ዛሬ ህዳር 2 2018 ዓ.ም አገዛዙ የድሮን ጥቃቱን ፈጸሙን የተሰማው በጥቃቱ አንዲት ነዋሪት ስትቆስል በሰከላ ወረዳ የሚገኘው አጉት የመጀመሪያ ደረጃ ትምህርት ቤት መውደሙን የመረጃ ምንጮቻችን ተናግረዋል። አገዛዙ የድሮን ጥቃቱን የፈጸመው ጠዋት ሁለት ሰዓት አካባቢ ነው የተባለ ሲሆን ጥቃቱ ያረፈበት አጉት ትምህርት ቤት ላይ መሆኑን ነው የአካባቢ መረጃ ምንጮች ተናገሩት። በተያያዘም የብልጽግና አገዛዙ ማዕከላዊ ጎንደር ዞን ወገራ ወረዳ የደረሰ ሰብል ለመሰብሰብ ላይ የነበሩ ከአስር በላይ አርሶ አደሮች በግፍ ገድሏል ሲሉ የመረጃ ምንጮች ተናግረዋል። ከሟቾች መካከል አምስት የወገራ ወረዳ ሚጦ ቀበሌ ነዋሪዎች ሲሆኑ፣ አራቱ ጭልፋ ወንዝ ቀበሌ እንዲሁም ወይዘሮ ካሳ ያለው የተባሉት እናት የሳንቃ ጥቅም ቀበሌ ነዋሪ እንደነበሩ የኢትዮኒስ የመረጃ ምንጮች ተናግረዋል። በሌላ በኩል የአማራ ክልል የብልጽግና ርዕሰ መስተዳድሩ አቶ አረጋ ከበደና የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ጨምሮ በብልጽግና ባለስልጣናት ላይ የፋኖ ኃይሎች ተኩስ መክፈታቸው ሰምተዋል። በባለስልጣናቱ ላይ ተኩስ የከፈቱባቸው ህዳር 1 2018 ዓ ም በላሊበላ ከተማ አቅራቢያ በሽምሻ አየር ማረፊያ ወደ ላሊበላ ከተማ ሲጓዝ መሆኑ ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ላስታ ጀነራል አሳምነው ጽጌ ኮር ህዳር 1 2018 ከጠዋት 2 ሰዓት ከ30 እስከ ረፋዱ 3 ሰዓት ከ30 በነበረው የክልሉ ፕሬዚዳንት አረጋ ከበደ ላይ ተኩስ በመክፈት አስር አጃቢዎች ላይ ጉዳት አድርሻለሁ ሲል አስታውቋል። ጥቃቱ የተከፈተው ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹምሻ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ነው ሲል አፋባ አክሎ አስታውቋል። በተጨማሪም አፋባ በተከፈተው ጥቃት አስር በላይ ኮማንዶ የባለስልጣናቱ አጃቢዎች መደመሰሳቸውና ባለስልጣናቱም ከአካባቢው በመልቀቅ ለመመለስ ተገደዋል ሲል ይፋ አድርጓል። ጉዳዩን በተመለከተ ኢትዮ ኒውስ የጠየቀቻቸው የላሊበላ ከተማ ነዋሪዎች በኩላቸው ተኩስ ተከፍቶ እንደነበር አረጋግጠው ደረሰ ስለተባለ ጉዳት ግን አለመስማታቸውን ተናግረዋል። ከአቶ አረጋ ከበደ በተጨማሪ ዲያቆን ዳንኤል ክብረትም ወደ ላሊበላ አብሯቸው መጥቶ ነበር ያሉት የኢትዮ ኒውስ የላሊበላ የመረጃ ምንጫዎች የባለስልጣናቱ ቡድን ከከተማ ውስጥ የብልጽግና አመራሮችና ጥቂት ነዋሪዎች በሆቴል በዝግ ስብሰባ አነጋግሮ ነበር ብለዋል። ተኩሱ የተከፈተው ሽምሻ አየር ማረፊያ በርታ የተባለ አካባቢ ነበር ያሉት ነዋሪዎቹም ሶስት ጊዜ ሞርታር ተተኩሷል፣ ሌላም ለአንድ ሰዓት ገደማ የቆየ የረጅም ርቀት ተኩስ ልውውጥ ይሰማ ነበር ሲሉ ነው ስለ ሁኔታ ያተናገሩትም። ከሸምሻ አየር ማረፊያና ከላሊበላ ከተማ ውጭ ያለውን የላስታ ቀጠና የሚቆጣጠረው ፋኖ መሆኑን የገለጹት ነዋሪዎቹም ብዙ ጊዜ የብልጽግናዎች ከላሊበላ ከተማ መውጣት ይፈራሉ፣ ወደ ሸምሻ አየር ማረፊያ ለመጓዝ በወታደሮች ታጅበው ነው የሚንቀሳቀሱ ሲሉ ሁኔታውን ተናግረዋል። አቶ አረጋ ከበደና ሌሎች ባለስልጣናት ወደ ላሊበላ የመጡበት ምክንያት አላውቅም ያሉ የኢትዮኒስ መረጃ ምንጮች በተመሳይ የአገዛዙ ጦር ሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አሰፋ ቸኮን ከሶስት ቀናት በፊት ላሊበላ መጥቶም ልጆቻቸውን መክራችሁ በመመለስ አግዙን የሚል ሽማግሌዎችን ሰብስቦ ነበር ብለዋል። የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደና የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረትን ጨምሮ ወደ ላሊበላይ የተጓዙ ባለስልጣናት በተመለከተ ይህ ዘገባ እስከተጠናከረበት ጊዜ ድረስ በአገዛዙ ሚዲያዎች በኩል ምንም አይነት ዘገባ አልወጣም። የብልጽግናው መንግስት በውጭ ምንዛሪ አሻጥር የጠረጠርኳቸውን 112 ሰዎች አስር ያለው አለም ከ500 በላይ የባንክ አካውንቶችም ዘግቻለሁ ያለ ሲሆን ይህ ፖለቲካዊ የማክሮ ኢኮኖሚ ማሻሻያን በመጻረር የተደራጀ ቡድን የፈጸመ ቢያሻጥር ነው ብሏል። በህገ ወጥ የውጭ ምንዛሪ አሻጥሮች ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የብልጽግና መንግስት የጸጥታና ደህንነት አካላት ይፋ አድርገዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃ በህገ ወጥ የገንዘብ ዝውውር ላይ ተሳትፏል ተብሎ የተጠረጠሩ ግለሰቦችና አካውንቶች ናቸው ሲሰጣቸውም ለስር እና ለግድ ተዳረጉ የተባለው የጸጥታ ተቋማቱ ወሰዱት በተባለው እርምጃ 112 የተለያዩ አገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውና ከዚሁ ጋር በተያያዘም 519 ባንክ አካውንቶች መታገዳቸውን የብልጽግና የብሔራዊ መረጃ ደህንነት አገልግሎት ገልጿል። በቁጥጥር ስር የዋሉት ተጠርጣሪዎች የመንግስት የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጽሙት ህገ ወጥ የውጭ ምንዛሪ ሻጥሮች ላይ ተሰማርተው ነበር በማለት ክሱም ፖለቲካ ያደርጉታል። ተጠርጣሪዎቹ ህገወጥ የዋላ ስራም የገንዘብ ዝውውር የውጭ የውጭ ምንዛሬ ስወራ የግብር ስወራ ህገወጥ ገንዘብን ህጋዊ ማስመሰል ና በሌሎች ወንጀሎች በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖች ሲደግፉ ነበር ሲልም የአገልግሎቱ መግለጫ ይፋ አድርጓል በቁጥጥር ስር የዋሉ ግለሰቦች በህገወጥ አለም አቀፍ የገንዘብ አስተላላፊ ድርጅቶች ህገወጥ የውጭ ምንዛሬ ማስተላለፍ መተግበሪያዎች የክሪፕቶ ክረንሲ መተግበሪያዎች ህገወጥ የዋላ አዘዋዋሪዎች ና ደላላዎች መሆናቸውን ሞቁ ሊባይ ነው በተጨማሪም መግለጫው በወጭና ገቢ ንግር ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ እግር ሳይኖራቸው በህገወጥ ወጥ ሀዋላ ላይ በመሰማራት ከፍተኛ ገንዘብ በመንቀሳቀስ በሀገር ምጣኔ ሀብት ላይ ከፍተኛ ጉዳት ባረሱት ላይ እርምጃ ተወስዷል ብሏል። ከተጠርጣሪዎች ውስጥ ከውጭ የሚላክ ከፍተኛ ውጭ ምንዛሬ በዛው እንዲቀርብ ማድረግ ፈቃዳቸው የተሰረዘባቸው ህገወጥ የሀዋላ አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሬ ማስተላለፍ መተግበሪያዎች ሲጠቀሙ የነበሩ እንዳሉ አመላክቷል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያ በመጠቀም በህገወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩ ግለሰቦችም እርምጃ ተወስዱባቸዋል የተባለው በጸጥታ ተቋሙ እርምጃውን በተመለከተ ከወጣ መቅለጫ ጋርም በርካታ የተጠርጣሪዎች ፎቶና ግራፍና በቁጥጥር ስር የዋሉ የተለያዩ ሰነዶችም ንብረቶች ይፋው ነዋል። በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ የሆኑት የብልጽግናው ሹም እዮብ ተካለኝ በህገ ወጥ መንገድ ገንዘብ ያስተላለፉ ባላቸው የኋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ እርምጃ እንወስዳለን ሲሉ መዛታቸው የሚታወስ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤልፋሽር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ አሳሰቡም። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለበትም ሲሉ አስጠንቀዋል። ከጎርጎሮሳያኑ ሚያዝያ ወር 2023 ጀምሮ ከሱዳን መንግስት ጦር ጋራም በጦርነት ላይ የሚገኘውን የሱዳን ፈጥኖራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻውን ወታደራዊ ምሽግ ኤልፋሽርን ተቆጣጥሯል። ቡድኑ ከ18 ወራት ከበባ በኋላ ኤልፋሽር መቆጣጠሩን ተከትሎ ዘር ተኮር ግድያዎች ጨምሮ የሰዎች እገታና ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋጅ ድርጅቶች ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ሚስተር ቮልከር ተርክ ለኤፒ እንደተናገሩት ከሆነ አሰቃቂ ወንጀሎች የተፈጸሙ መሆናቸው ግልጽ ነው ሲሉ ገልጸው ከበባው ራሱ አሰቃቂ ወንጀል እንደነበረ አጽንኦት ሰጥተዋል። ኤፍፒ ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታ ውስጥ ይኖሩ ነበር ብለዋል ሲል ኮሚሽነሯ መናገራቸውን ዘግቧል። ምግብ እና ውሃ እምብዛም አያገኙም ነበር። በዚህም የእንስሳት መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች ደርሰውናል ብለዋል። ቮልተር ቱርክ የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉ ሲሉ ገልጸው ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት እሩምታ ሳይቀር ይከፈትባቸዋል ብለዋል። በተጨማሪም በጣም አሳሳቢ የሆኑ ያስገድዶ መድፈርና ወሲባዊ ጥቃቶች ሪፖርቶችም ኑረዋል፣ ብሏል። በቅርቡ በሱዳን ሰሜናዊ ኮርዶፋን ግዛት ከአባራ ከተማ አቅራቢያ ከሚገኙ በርካታ መንደሮች ውስጥ እየተባሰ መጣዊ ጸጥታ ችግር ምክንያት ወደ 2,000 የሚጠጉ ሰላማዊ ሰዎችን ፈናቅላቸውን ዓለም አቀፍ ፍልሰተኞች ድርጅት አይ ኦ ኤም አስታውቋል። በተቋሙ ፍልሰተኞች ክትትል ማትሪክስ ዲቲኤም መሰረት አዲሱ የተፈናቃዮች ማዕበል የተከሰተው የሱዳን ፍጡራሽ ኃይል ከጥቅምት 28 ከ30 2018 ዓም በፈጸመው ጥቃት መሆኑን የፍልሰተኞች ድርጅት ውለት ባወጣው መግለጫ አመላክቷል። ተቋሙ አክሎም ከጥቅምት 162018 ዓም ጀምሮ በባራ ሸይካን፣ ረሃድ፣ ኡማረቧን እንዲሁም ኡምዳም ሐጂ አህመድ አካባቢ በተከታታይ በተፈጸሙ ጥቃቶች 38 990 ተፈናቅለዋል ብሏል። ለምርጫ ቅስቀሳ ከጋዳፊ ገንዘብ የተቀበሉት የቀድሞ የፈረንሳይ ፕሬዝዳንት ከሶስት ሳምንት እስር በኋላ ተለቀቁ። የአምስት አመት እስር ተፈርዶባቸው የነበሩት የቀድሞ የፈረንሳይ ፕሬዝዳንት ኒኮላ ሳርኮዚ መለቃቸው ሰምቷል። ሳርኮዚ ለምርጫ ቅስቀሳ በሚሊዮን የሚቆጠር ህገወጥ ገንዘብ ከቀድሞ የሊቢያ መሪ ኮሎኔል ማምር ጋዳፊ በመቀበል ጥፋተኛ ተብለው የአምስት አመት እስራት ተፈርዶባቸው ነበር። ሳርኮዚ ከፈረንሳይ እንዳይወጡ እገዳ ጥሎባቸው ከእስር የተለቀቁ ሲሆን ጥብቅ ቁጥጥር የሚደረግባቸውም ይሆናል ተብሏል። ይግባኝ የጠየቁት ሳርኮዚ በ2026 ድጋሚ ፍርድ ቤት ቤት ይቀርባሉ። ይላም ቢቢሲ። የ70 ዓመቱ ሳርኮዚ እንደ አውሮፓውያን አቆጣጠር በ2007 ለተካሄደው ምርጫ ከጋዳፊ ገንዘብ መቀበላቸው አነጋጋሪ ሆኗል። ከስር ከተለቀቁ በኋላ በማህበራዊ ሚዲያ ገጻቸው ሙሉ አቅሜን ተጠቅሜ ንጹሕ መሆኔ እንዲረጋገጥ አድርጋለሁ፣ እውነት ታሸንፋለች፣ ታሪኩ ገና አላከተመም ብለዋል። የቀድሞ ፕሬዚዳንት እንዲለቀቁ ፍርድ ቤት ከወሰነ በኋላ መኪናቸው ከላሳንቴ ማረሚያ ቤት ሲወጣ ታይቷል። ከሳርኮዚ ጠበቆች አንዱ የሆኑት ክሪስቶፊ ኢንግሬን ደንበኛቸው መልልቃቸው ትልቅ እርምጃ ሲሉ ገልጸውታ። ከእስር እንዲለቀቁ ውሳኔ ሲሰጥ ከተቀመጡ ቅድመ ሁኔታዎች መካከል አንዱ የቀድሞ ፕሬዚዳንት ከየትኛውም ምስክር ወይም የፍትህ ቢሮ ሰራተኞች ጋር እንዳይገናኙ መከልከላቸው ነው። ሳርኮዚ በእስር ላይ ሳለው የፍትህ ሚኒስቴር ጀራርድ ዳርማኒ ጎብኝቷቸው አይላን ቢቢሲም። ጉብኝታቸው ከፍተኛ ቁጣ ያስነሳ ሲሆን 30 ጠበቆች ቅሬታቸውን በይፋ ገልጸዋል። የቀድሞ ፕሬዚዳንት የእስር ቆይታቸው ስቃይ እየበዛበትና ክፉ ህልም ሲሉ ገልጸዋል። ጋዳፊ ገንዘብን የሚያስጠይቅ የእብደት ሀሳብ አልነበረኝም ያላደረኩትን አድርጌ ያለው አላልም፣ ያሉት ሳርኮዚ የእስር ቆይታቸው ቀላል ያደርጉላቸው የማረሚያ ቤት ሰራተኞች ሰብአዊነት አሳይተውኛል ሲሉም አመስግነዋል። ሙዚቀኛና ሞዴል የሆነችው ባለቤታቸው ካርላ ብሩኒ ሳርኮዚ እንዲሁም ሁለት ልጆቻቸው ፍርድ ቤት ተገኝተው ድጋፍ ሰጥቷቸዋል። ከሁለተኛው ዓለም ጦርነት ወዲህ የታሰሩ የመጀመሪያ የቅድሞ የፈረንሳይ ፕሬዚዳንት ሆነውም ተመዝግቧል። የተወዳችሁና የተከበራችሁ የትዩኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።